የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ፣ አርባ በመቶ ግዛታችን እንደተወረረ ነው አሉ ጄኔራሉ። ለመከላከያ ሰራዊቱና ለአራት ኪሎ አስተዳደርም ጥያቄ አቅርበዋል። ዝርዝሩ ተዘጋጅቷል። አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞች የሕክምና ባለሙያዎች ሰልፍ ወጡ። የስራ ማቆም አድማን ጨምሮ እርምጃ ለመውሰድ ቀነ ገደብ ካስቀመጡና ለጠቅላይ ሚኒስትር ዐቢይ አህመድ ደብዳቤ ከጻፉ በኋላ ነው ሰልፎች እየተደረጉ የሚገኙት የምንመለከተው ጉዳይ ይሆናል። በጠቅላይ ሚኒስትሩ ቢሮ የተፈጠረውን አሃዝ የበከር ሻሌ ቢሮ እንዲያትመታዘዙ ሰማም ዓለም አቀፍ የመገናኛ ብዙሃንና ባለሙያዎች የጠቅላይ ሚኒስትር አብይ አህመድ ቅጥፈት እያሉ የዘገቡትን መረጃ መንግስታዊ ሪፖርት እንዲሆን መመሪያ መተላለፉም ታውቋል። ሰሙታላችሁም። የብልጽግናው መንግስት ብርቱካን ተመስገንን ጨምሮ 16 ግለሰቦች ላይ ክስ መሰረትም፣ ፍርድ ቤቱ ደግሞ አራት የኢቢኤስ ቴሌቪዥን ሰራተኞችን በዋስትና እንዲለቀቁ ትዕዛዝ ሰጥቷል። ሌላኛው መረጃችን ነው። ሱዳን የተባበሩት አረብ ኤሚሬቶችን በይፋ ጠላት ስትል ከዛሬ ጀምር አወጀች። ሀገሪቱ ከተባበሩት አረብ ኤሚሬቶች ኤምባሲዋ ዲፕሎማቶቿንም ወደ ሀገራቸው እንዲመለሱ ጠርታለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞች የሕክምና ባለሙያዎች ሰልፍ ወጡም። የስራ ማቆም አድማን ጨምሮ እርምጃ ለመውሰድ ቀነ ገደብ ካስቀመጡና ለጠቅላይ ሚኒስትሩ ደብዳቤ ከጻፉ በኋላ ነው ሰልፎች እየተደረጉ የሚገኙት። የሀገሪቱን ኢኮኖሚ የጦር መሳሪያ መሸመቻ የቆየ ጥሪቷን ጦርነት ማካሄጅ አድርጎ የቀጠለውና ለጦርነትም አስር ቢሊዮን ዶላር እናወጣለን ሀያ ዓመት ም እየተዋጋን እንቀጥላለን ሲል የሚደመጠው የብልጽግናው አገዛዝ ለህዝብ አገልጋዮች ግን ደሞዝ መክፈል ተቸግሯል። ሚካኤል ቤተ መንግስት ከ10 እስከ 15 ቢሊዮን ዶላር አውጥተው እያነጹ የሰው ህይወትን የሚታደጉ ሐኪሞችን ግን የትርፍ ሰዓት ክፍያን እንኳን መክፈል እንዳልቻሉ የሚገልጹ ሹማምንት ያሉባት ሀገርም ናት ኢትዮጵያም። በእርግጥ የሀገሪቱ የህክምና ባለሙያዎች ብቻ ሳይሆኑ መምህራንና ሌሎችም ሰራተኞች ደሞዛቸውና ኑሯቸው ለየቅል ሆኖ አስቸጋሪ ጊዜን እየገፉ ናቸው። ከዚህም አነስተኛ ገቢያቸው ላይ በተለያየ ሰበብ መቆረጡ ሳያንስ በበርካታ ቦታዎች ደግሞ ደሞዛቸውን አሊያም የሰዓት ክፍያቸውን የተከለከሉ ስለምን ሰላምን ብለው በመጠየቃቸው የታሰሩ፣ የተደበደቡ ቁጥራቸው ጥቂት አይደለም። የሆነ ሆኖ የሀገሪቱ የሕክምና ባለሙያዎች በተደራጀ መንገድ መጠየቅ ጀምሯል። ዛሬ አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞችም የሕክምና ባለሙያዎች በሰልፍ ድምጻቸውን አሰምተዋል። እንደተለመደው ያሰሯቸው አሊያም የደበደቧቸው ባለሙያዎች መኖራቸው እስካሁን ባይታወቅም የነዚህ የሕክምና ባለሙያዎች ጥያቄዎች ግን ማስጠንቀቂያ ጭምር ያዘሉ ናቸው። በአዲስ አበባ ቅዱስ ጳውሎስ ሆስፒታል ሰልፍ የወጡ የጤና ባለሙያዎችም መፈክሮችን አሰምተዋል። በተለያዩ አካባቢዎችም እንደዚሁ ከተሰሙ መፈክሮች መካከልም በቃ በቃ ነው፣ ሰባት ቀን ቀርቷል፣ የተማር ነው ለባርነት አይደለም፣ ህይወታችን ዋጋ አለው፣ እርካታ ቤት ኪራይ አይከፍልም ዳቦም አይሆንም፣ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን፣ ወዘተ የሚሉት ይገኙበታል። ኢናፊዚ ነው ርዕሰ መዲኑ አዲስ አበባ በተጨማሪ እንደ ሃሮሚያ፣ ጎንደር፣ ዲላ የመሳሰሉ ከተሞችም ተመሳሳይ ጥያቄዎች መስተጋባታቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ ገና ወደ ስልጣን በመጡ የመጀመሪያዎቹ አመታት ነበር ከሐኪሞች ደሞዝን የተመለከተ ጥያቄ የቀረበላቸው። በወቅቱ በተለይም በአንድ መድረክ አንዲት የህፃናት የልብ ሐኪም የደሞዝ ጥያቄን አንስታ ባትደግፉን ቢያንስ ደሞዝ ክፈሉን ስትል እኔንም አትደግፉኝ ስራ አለኝ ሀገር ይበልጣል ብዬ እንጂ ኮምፒውተር ተምር ያለው እኔም ደሞዝ ጥያቄ አለ በሚል የመለሱት ጠቅላይ ሚኒስትር አብይ አህመድ ቆይተው ደግሞ ደሞዝ የምትጠይቁኝ ሰዎች ኤርትራዊ ናችሁ ኬንያዊ ማለታቸው አይዘነጋም። የደሞዝ ጥያቄ በየሴክተሩ የሚያነሱት ሙያተኞች ባዶ ቋት ያለች ሀገር እያወቀ የሚጠይቀው ኬንያዊ ነው ኤርትራዊ ነው ማነው የሚለው ጉዳይ ግራ ይገባኛል። ከሰሞኑ የሕክምና ባለሙያዎች ለጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ለጤና ሚኒስቴር በሚል ደብዳቤ መጻፋቸውን መዘገባችንም ይታወሳል። የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋና ከሰዎች በታች የሆነ ኑሮ እንድንገፋ ተገደናል ይላል ደብዳቤያቸው። በኢትዮጵያ የሚገኙት የጤና ባለሙያዎች የተለያዩ የመብት ጥያቄዎችን በማንሳት እስከ ግንቦት ሶስት ድረስ ምላሽ እንዲሰጣቸው በማስጠንቀቂያ ጭምር ለጤና ሚኒስቴር ደብዳቤ መጻፋቸውም ይታወቃል። አርባ በመቶ ግዛታችን እንደተወረረ ነው አሉ ጄኔራሉ። ለመከላከያ ሰራዊቱና ለአራት ኪሎ አስተዳደርም ጥያቄ አቅርቧል። የትግራይ ጊዜያዊ አስተዳደር ፕሬዚደንት ሆኖ በቅርቦ ሹመት የተሰጣቸው ግን ደብዳቤ ያልደረሳቸው ጄኔራል ታደሰ ወረደም ዛሬ በኢትዮጵያ የጀርመን አምባሳደር የሆኑት ጄነስ ሃኒፈልድ ጋር መክሯል። በዚህ ወቅት ነው እንግዲህ የትግራይ ክልል አርባ በመቶ የሚሆነውን ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉ ማብራሪያ ያሰሙት የጊዜያዊ አስተዳደሩ ዋነኛ ተልእኮም የክልሉን የግዛት ወሰን ማረጋገጥና የተፈናቀሉ ሰዎችን ወደ ቀያቸው መመለስ ነው ሲሉ በማከል ፕሬዚደንት ጀነራል ታደሰ የፌደራል መንግስት ከመከላከያ ሰራዊት ውጭ የሆኑም በእነዚህ አካባቢዎች የሚገኙ ታጣቂዎችን ከአካባቢው ሊያስወጣቸው ይገባል ሲሉ ለአምባሳደሩ መናገራቸውን በጽህፈት ቤታቸው በኩል ከተሰራጨው መረጃ መረዳት ይቻላል። ጀነራሉ የተፈናቀሉ ዜጎች ወደ ቀያቸው መመለስ የሚሆን የትግራይን ህገ መንግስታዊ ግዛቶችን ከጦርነቱ በፊት ወደነበረበት እንዲመለስ ማድረግ የፌደራል መንግስቱ ኃላፊነት ስለመሆኑ አቅርበዋል። ትግራይ ትልቁ የፖለቲካ ርዕሰ ጉዳይ የተፈናቀሉ ዜጎችን ወደ ቀያቸው ማስመለስና የትግራይ ህገ መንግስታዊ ግዛቶችን ማረጋገጥ የሚለው ነው ሲሉ መናገራቸውን አካቷል። በተጨማሪም ፕሬዚደንቱ ከአምባሳደሩ ጋር በነበራቸው ውይይት የመጀመሪያ ዙር ታጣቂዎችን ወደ ማህበረሰቡ የመቀላቀል ተግባር እስከ መስከረም ወር ይጠናቀቃል፣ ሁለተኛው ዙር ግን የክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉ መናገራቸውን ጽህፈት ቤታቸው ይፋ አድርጓል። ጄኔራል ታደሰ ወረደው ሁለተኛው ዙር የክልሉን የቀድሞ ታጣቂዎችን ትጥቅ የማስፈታትና ወደ ህብረተሰቡ የመቀላቀል ተግባር የሚከናወነው ተፈናቃዮች ሙሉ በሙሉ ወደ ቀያቸው መመለሳቸውና ሕገ መንግስታዊ የትግራይ ግዛቶች መመለሳቸው ሲረጋገጥ በትይዩ የሚከናወን ስለመሆኑ መናገራቸውም ተመላክቷል። ቀደም ሲል በጸለምት የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረገው ጥረት አለመሳካቱን ያነሱት ፕሬዚደንቱም የጸጥታ ሁኔታው ባለመጥራቱ ለዳግም መፈናቀልና ለችግር ተዳርገዋል ሲሉም ጠቁ ተጠቁሟል። በቃላት ሊገለጽ በማይችል ህይወት ውስጥ እንዲኖሩ የተገደዱ ወገኖችን ከክረምት በፊት ወደ ቤታቸው ለመመለስ መሰራት እንዳለበትም ነው ያከሉት። በትግራይ ክልል ከሰሞኑ በአንድ አካባቢ ስምንት ተፈናቃዮች በረሃብ ምክንያት መሞታቸው መዘገቡም የሚታወስ ነው። በጠቅላይ ሚኒስትሩ ቢሮ የተፈጠረውን አሃዝ የበከር ሻለው ቢሮ እንዲያትመታዘዙት ሰማም አለም አቀፍ የመገናኛ ብዙሀንና ባለሙያዎች የጠቅላይ ሚኒስትር ዐቢይ ቅጥፈት እያሉ የዘገቡትን መረጃም መንግስታዊ ሪፖርት እንዲሆን መመሪያ መተላለፉም ተሰምቷል። አያሌ ውሸቶችን በመፍጠርና በመናገር የሚታወቀው የብልጽግናው መንግስት በተለያዩ ወቅቶች ሀሰተኛ መረጃ እንዳስተላለፍባቸው ከሚነገርላቸው ጉዳዮች መካከል የግብርና ምርት ይጠቀሳል። የሀገሪቱ ጥራጥሬ 65 በመቶ የሚመረትበትን የአማራ ክልልን በጦርነት ውስጥ ምዕራብ ኦሮሚያንም እንደዚሁ በውጊያ ቀጠናነት ትግራይን ከምርት እንቅስቃሴ ውጭ እንዲሆኑ ወይም እንዲዳከሙ ያደረገው የብልጽግናው መንግስት በታሪክ ያልተመዘገበ ምርት ተመረተ እያለ ነው። በዚህም ባሳለፍነው ሳምንት የግብርና ሚኒስቴር አንድ ነጥብ ሁለት ቢሊዮን ኩንታል ምርት መሰብሰቡን የገለጸ ሲሆን ይህም በ31 ሚሊዮን ሄክታር መሬት ላይ የተዘራ ነው ብሏል። ይህ ማለት በአንድ ሄክታር ከሰላሳ ስምንት ኩንታል በላይ እንደተመረተ ተደርጎ የተፈጠረ ቁጥር መሆኑ የተሰማ ሲሆን ይህንን አሃዝ ግብርና ሚኒስቴር በበከርሻ ሜዳ ላይ በሚመራው የማዕከላዊ ስታስቲክስ ኤጀንሲ በኩል እንዲወጣ ሊያደርገው መሆኑም ታውቋል። የሀገሪቱ ማሳዎች የሰራዊትና የታንክ ሙያ በሆኑበት ምርጥ ዘር ለአርሶ አደሮች በማይደርስበት በዚህ ሰዓት በአንድ ሄክታር ሰላሳ ስምንት ኩንታል ምርት አመረትኩ የሚለው የብልጽግናው መንግስት ከየታ አካባቢ ምን ያክል እንደሰበሰበ ግን በግልጽ አላብራራም። ይሁን እንጂ ህንን የፈጠራ ቁጥር በይፋ መረጃ ቋት ውስጥ እንዲያስገቡ ለኤጀንሲው ኃላፊ በከርሻ ላይ ተነግሯቸዋል ነው የተባለው። ብልጽግና ስንዴ በማምረት ከአፍሪካ እንደኛ ሆኛለሁ ብሎ ከተናገረ በኋላ በዘ ኢኮኖሚስት ዘገባ እውነት ቢሆን ጥሩ ነበር በሚል መገለጹናም 23 ሚሊዮን ሜትሪክ ቶን አመረትን ያለበትን ይህን አሃዝ ራሳ ሲሆናቸው ጠቅላይ ሚኒስትሩ የፈጠሩት በሳተላይት መረጃዎች ማረጋገጥ የተቻለው ግን 7.5 ሚሊዮን ሜትሪክ ቶን ብቻ ነው ብሎም ነበር። አሁን ደግሞ መንግስት በተያዘው በጀት ዓመት የስንዴ ምርት 30 ሚሊዮን ሜትሪክ ቶን ነው ያለ ሲሆን አምና ከፈጠረው ቁጥር ተጨማሪ ሰባት ሚሊዮን አክሎበትም ቀርቧል። ይህንኑ አሃዝ ጭምር በሪፖርቱ እንዲያወጣ የታዘዘው የማዕከላዊ ስታትስቲክስ ኤጀንሲም በኦህዴድ ብልጽግና ከፍተኛ ሹሙ በከርሻል የሚመራ ሲሆን ከጥቂት ወራት በፊት የተጻፈው የዘ ኢኮኖሚስት ዘገባም በከርሻሌ እንዲህ ያሉ አህዛይ መረጃዎች እንዲፈበረኩበት የተደረገው የማዕከላዊ ስታስቲክስ ኤጀንሲ ባለሙያዎች እንዳይሰሩበትና ነጻነት እንዳይኖረው እያደረጉ ነው ብሎ ነበር። ከሁለት ዓመት በፊት የጠቅላይ ሚኒስትሩን ሐሰተኛ መግለጫ እውነት አድርገን አናወጣም ያሉ ሰራተኞች መባረራቸው አይዘነጋም። ጠቅላይ ሚኒስትሩ በፓርላማ ቀርበው የሀገሪቱን ማክሮ ኢኮኖሚና ዓመታዊ እድገት በተመለከተ ያቀረቧቸውን አህዛይ መረጃዎች የኤጀንሲው ሰራተኞች በሚያወጡት መረጃ ላይ እንዲካተቱ ሲጠይቁ ፈቃደኛ ሳይሆኑ በመቅረታቸውና ሰራተኞቹ የሀገሪቱ የኢኮኖሚም በቀጣዩ ሁለት ዓመት እየገባበት ነው ያሉትን አደጋ የሚያሳይ መረጃ ሊያወጡ ነው ሲሉ በመገኘታቸው በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ እንዲባረሩ መደረጋቸውን መዘገቡ ይታወሳል። ከቅርብ ጊዜ ወዲህ እንዲህ ያሉ መንግስታዊ የፈጠራ አሃዞችን እየተቀበለ እንዲያትም የሚደረገው ማዕከላዊ ስታስቲክስ ኤጀንሲ ከሁሉም በላይ ደግሞ የስንዴ ምርትን በማስመልከት በተፈጠሩት ቁጥሮች ላይ እንዲያተኮር ተደርጓልም ተብሏል። ጠቅላይ ሚኒስትሩ በየአጋጣሚው የሚያወጧቸውን የፈጠራ ቁጥሮችን የሚያ ታትመው ይኸው ተቋም 23 ሚሊዮን ሜትሪክ ቶን አምርተናል ኤክስፖርት ማድርገናል የሚለውን ሪፖርት እንዲያትም መንግስታዊ ጫና እንደተደረገበት መጽሔቱ አስነብቦም ነበር። ይሁን እንጂ የኢትዮጵያን ስንዴ የገዛሁ አመረትኩም የሚል አንድ ዓለም አቀፍ ገበያና መንግስት እስካሁን ሲሰማ አልታየም። የግብርና ሚኒስትር ዴኤታው መለስ መኮንን ከአፍሪካ አንደኛ ስንዴ አምራች መሆናችን ከተነገርን የምርት የታለ ብሎ ሲጠየቁ እኛም የት እንደገባ እናውቅም ማለታቸውም የሚዘነጋ አይሆንም። ግን ደግሞ ስንዴ ይሄን ያህል ከተመረተ የት እየገባ ነው የሚለውን እኔ የሁላችንም ጥያቄ ነው መሆን ያለበት። እዚህ ላይ ስለማይመችና በደንብ በመረጃ ማጠናቀር ስላለብን ካልሆነ የባሌ ስንዴ አርሶ አደሩ ቤት አይገባም። በቀጥታ ተጭኖ የት ነው እየሄደ ያለው? የአርሲ ስንዴ በቀጥታ እዛው ከማሳ ላይ ሀርቨስት ተደርጎ በትልቅ ትራኮች ተጭኖ ነው የሚሄደው። የት ነው የሚሄደው? የብልጽግናው መንግስት ብርቱካን ተመስገንን ጨምሮ አስራ ስድስት ግለሰቦች ላይ ክስ መሰረትም ፍርድ ቤቱ ደግሞ አራት የኢቢኤስ ቴሌቪዥን ሰራተኞችን በዋስትና እንዲለቀቁ ትዕዛዝ ሰጥቷል። ገና ክሱን ከመመስረቱ አስቀድሞ ከፍርድ በፊት ነጻ ሆኖ የመታየት መብታቸውን በሚጋፋ ሁኔታም ዘጋቢ ፊልም ያሰራባቸው ተጠርጣሪዎችን ዛሬ መንግስት ፍርድ ቤት አቅርቧል። ተከሳሾቹ በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሸብር ወንጀል ችሎት ቀርበው በተፈጸሙ የወንጀል ድርጊት እንደተሳተፉባቸው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 ና የአማራ ብሔራዊ ክልላዊ መንግስትን በኃይል በማስወገድ ስልጣን ለመያዝ ይህ ካልተሳካ ደግሞ መንግስትን በኃይል ለማስገደድ ና ለመደራደር እንዲቀመጥ ማድረግ የሚል አላማን በመያዝ ተንቀሳቅሰዋል ይላል ክሱ። በዋናነትም ስድስተኛ ተከሳሽ በደንቢ ዶሎ ዩኒቨርሲቲ ተማሪ በነበረችበት ወቅት ተጠልፋ እንደተደፈረች በማስመሰል ሀሰተኛ መታወቂያን ጨምሮ የገንዘብ ድጋፍ ና እቅድ አውጥቶ በመስጠትና በመተግበር በመሳተፋቸው ተከሳሾቹ የሽብር ወንጀል ክስ ቀርቦባቸዋል ሲልም ይጠቅሳል። ሁለተኛው ክስ ከሰባተኛ እስከ አስራ አንደኛ ተከሳሾች ባሉት ላይ የቀረበ ሲሆን የጥላቻ ንግግርና የሀሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣ አዋጅን በመተላለፍ የሚል ነው። ሶስተኛው ክስ ደግሞ በሶስተኛ፣ ስድስተኛ ና አስራ ሁለተኛ እንደዚሁም አስራ ስድስተኛ ተከሳሾች ላይ የቀረበ ሲሆን የሙስና ወንጀሎች አዋጅን በመተላለፍ የተመሰረተ ክስ ነው ተብሏል። የተሰጣቸውን ኃላፊነትና ስልጣንን በግድፈት ያለአግባብ በመገልገል ሀሰተኛ መታወቂያም ለብርቱካን እንዲሰጣት በማድረግ እውነተኝነቱ ሳይረጋገጥ በአስገድዶ መድፈር ምክንያት ለልብ ህመም በሽታ እንደተዳረገ የኢኮኖሚ አቅምና ቤተሰብ እንደሌላትና ገዛ እንደምትፈልግ እንድትገልጽ ድጋፍ በማድረግ የማይገባትን ከ3 ሚሊዮን ብር በላይ የሚሆን ገንዘብ ከተለያዩ ግለሰቦች ወደ ባንክ ሂሳብ ቁጥሯ እንዲገባላት ሁኔታ ያመቻቹ መሆናቸው በፈጸሙት ስልጣንን ያለአግባብ መገልገል ወንጀል ክስ ተመስርቶባቸዋል ሲል ምነው ያከለው። ይህ በእንዲህ እንዳለ በስር ላይ የሚገኙ አራት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ እንዲለቀቁ የፌደራሉ ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል።

ሱዳን የተባበሩት አረብ ምሬቶችን ከዛሬ ጀምሮ በጠላትነት በይፋ ፈረጀች። ሀገሪቱ ከተባበሩት አረብ ምሬቶች ኢምባሲዋ ዲፕሎማቶቿንም ወደ ሀገራቸው እንዲመለሱ ጠርታለች። ምስራቅ አፍሪካን የጦር ሜዳ ያደረገችው ኢምሬቶች ሰሞኑን ሱዳንን ከደበደቡት ድሮኖች ጀርባ እጇ እንዳለበትም ሰምቷል። በሱዳኑ የእርስበርስ ጦርነቱ እስከ ሀሚት ወገን ሆን አስተዋጋ የከረመችው የተባበሩት አረብ ምሬቶች ከሱዳን ጋር በይፋ ተቆራርጣለች። አቡዳቢን ወራሪዋ ሀገር ሲል የጠረው የአልቦ ን አስተዳደር አለም እያያት ለሁለት ዓመት የሱዳንን ሉዓላዊነት ደፍራለች፣ ግዛታዊ አንድነታችንን አደጋ ላይ ጥላለች፣ የዜጎቻችንን ሕይወትም ቀጥፋለች ብሏል። በዚህም ምክንያት በዛች የባሕረ ሰላጤ አገር ያለ ኤምባሲ ውስጥ ያሉ ዲፕሎማቶች ወደ ሀገራቸው እንዲመለሱ አዝዣለሁ ሲልም አሳውቋል። ይህንን የኢምሬቶችን የጦር ወንጀል ወደ ዓለም አቀፍ ፍርድ ቤት ወስዶት እንደነበር ያስታወሰው የአልብሩሃን ወታደራዊ ምክር ቤት ይሁን እንጂ ፍርድ ቤቱ ይህንን ጉዳይ ለመዳኘት ስልጣን የለኝም ማለቱን ተከትሎ ዲፕሎማሲያዊ ግንኙነት የለማ ማቋረጥ መርጫ ያለው ያለም ያለው የተባበሩት መንግስታት የዳኝነት ፍርድ ቤት አይሲጂም የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ደራሽ ኃይል ጦር መሳሪያ በማስታጠቅ በምዕራብ ዳርፉር ግዛት አረብ ያልሆኑ የማሳሌት ጎሳዎች ላይ የዘር ማጥፋት ወንጀል እንዲፈጸም ተባባሪ ሆናለች በማለት ሱዳን ያቀረበችለትን ክስ ማየት አልችልም ሲል የወሰነው ባሳለፍነው ሰኞ ነው። ፍርድ ቤቱ ክሱን የማየት ስልጣን የለኝም ያለው አንድ ሀገር በሌላ ሀገር በዘር ማጥፋት ወንጀል በተባበሩት መንግስታት ፍርድ ቤት ክስ እንዲመሰረትበት የሚፈቅደውን የዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ አንቀጽ ለይታ እንዳላጸደቀች በመጥቀስ ነው። ይህንን የፍርድ ቤቱን ውሳኔ ውስብስብ ሲል የገለጸው የሱዳን ወታደራዊ ምክር ቤት ለጊዜው ዲፕሎማሲያዊ እርምጃ መውሰድን መርጧል። ከየመን እስከ ሱዳንና ኢትዮጵያ ድረስ ባለፉት ዓመታት በተካሄዱ ጦርነቶች መሳሪያ አቅራቢ የሆና ለሚሊዮኖች እልቂት ምክንያት የሆነችው የተባበሩት አረብ ኤምሬቶች መንግስትን ደግፋ ዜጎችን የጨፈጨፈችው በኢትዮጵያ ውስጥ ብቻ ሲሆን በሌሎች ሀገራት ደግሞ ተቋሚዎችን በመደገፍ ነው የምትታወቀው። በዚህም በሱዳን የጄኔራል ሀሚድ ዘመቻዎችን የምትደግፍ ሲሆን በጀኖሳይዶች መሳተፏንም ባለሙያዎችና ሚዲያዎች እየዘገቡ ናቸው። በዚህ ሳምንት መጨረሻም በፖርት ሱዳን በተካሄዱ የድሮን ድብደባዎች ላይ እየተሳተፈች ስለመሆኑ መረጃዎች ተሰራጅቷል። የሱዳን ወታደራዊ መንግስት ጊዜያዊ መቀመጫ የሆነችው ፖርት ሱዳን አውሮፕላን ማረፊያ፣ የጦር ሰራዊቱ ሰፈርና የነዳጅ ዲፖዎችም የድሮን ጥቃቶች ድብደባ ደርሶባቸዋል። የሱዳን ጦር ለጥቃቶቹ ባላንጣውን የሱዳን ፈጥኖ ደራሽ ኃይልን ተጠያቂ ያደረገ ሲሆን ከዚህ ጀርባ አለች የሚለው ደግሞ የተባ የተባበሩ ታሪብ ምሬቶች ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም አበቃን። ቸር ያሰማን።